ውድ ወንድምና እህቶቼ አይሁዳውያኖች የነብዩ ዩሱፍን መቃብር በመፈለግ ለምን በርካታ ገንዘብና ጊዜያቸውን እንደሚሰዉ ታውቃላችሁ? መቃብሩን አግኝተው በከፈቱትም ጊዜ የሆኑትንስ ነገር በዛሬው ቪዲዮ፣ ለምን አይሁዳውያኖች በነብዩ ዩሱፍ መቃብር በረከት ላይ ፍላጎት እንዳሳደሩና ለምንስ በሙስሊሞችና በአይሁዳውያኖች መሐል በመቃብሩ ዙሪያ ግጭት እንደተነሳ ለሁሉም ጥያቄዎች መልስ እንሰጣለን። ዝርዝሩን ለመረዳት ሙሉ ቪዲዮውን ማየታችሁን እርግጠኞች ሁኑ። ነቢዩ ዩሱፍ ከቀደምት የእስራኤል ነቢያቶች መሃል አንዱ ነው። ከነቢዩ ያዕቆብ ልጆች መሃል ትንሹና ከመጨረሻ ሚስቱ የወለደው የመጀመሪያ ልጁ ነበረ። ነቢዩ ዩሱፍ ከተለያዩ እናቶች የተወለዱ አስር የእንጀራ ወንድሞች ነበሩት። እርሱን ከወለደችው እናቱ ያገኘው አንድ ወንድም ብቻ ነበር የነበረው። የነብዩ ዩሱፍ ታላቅ ወንድም ስም ይሁዳ ይባላል። በእርሱም የተነሳ የአይሁድ ሕዝቦች ይሁዲዎች ወይም አይሁዶች እየተባሉ ሊጠሩ ችለዋል። ነቢዩ ያዕቆብ እስራኤል በመባልም ይጠራል። ልጆቹም አይሁድ የተባሉት ለዛ ነው። ሁሉም የሚኖሩትም በቀድሞዋ ከነአን በዛሬዋ ፍልስጤም ውስጥ ነበረ። በቅናትና በፉክክር ሳቢያ የዩሱፍ የእንጀራ ወንድሞች ጉድጓድ ውስጥ ጨመሩት። ነገር ግን ነቢዩ ዩሱፍ በአንድ የንግድ ካራቫን አማካኝነት ከጉድጓድ ተርፎ ግብፅ ውስጥ ባሪያ ተደርጎ ተሸጠ። ሙሉ ታሪኩ ሱራ ዩሱፍ በሚል ርዕስ ስር በቁርአን ላይ ተገልጿል። ግብፅ ውስጥ ባሪያ ተደርጎ ከተሸጠ በኋላ ነቢዩ ዩሱፍ እስራትንና መከራን ጨምሮ በርካታ ፈተናዎችን ተጋፍጧል። በኋላም የግብፅ ሀገር የገንዘብ ሚኒስቴር ወይም የግምጃ ቤት ኃላፊ ተደርጎ ተሾመ። አላህ የነቢይነትን ክብር የሰጠው በዚህ ጊዜ ነበረ። በኋላም ነቢዩ ዩሱፍ አባቱንና ወንድሞቹን ወደ ግብፅ መጥተው ከእርሱ ጋር እንዲኖሩ ጋበዛቸው። አላህም ዩሱፍን በሕዝቡ መሃል በእውነተኛ ፍቅርና ክብር ባረከው። ነቢዩ ዩሱፍ ሲበዛ መልከመልካም ነበረ። ነቢዩ ዩሱፍ ሲሞት በግብፅ ነበርና የሚኖረው በዛው ተቀበረ። ነገር ግን የት መቀበር አለበት በሚለው ላይ በርካታ ሰዎች ሲከራከሩበት ነበረ። ምክንያቱም ሁሉም ሰው ከመቃብሩ የሚገኘውን በረከት ፈልጎ ነበርና። በመጨረሻም አንድ ሰው ከእብነ በረድ በተሰራ የሬሳ ሳጥን ውስጥ አድርገው በአባይ ወንዝ ውስጥ እንዲቀበር ሐሳብ ሰጠ። በዚህ መንገድም በረከቱ በመላው ግብፅ ውስጥ በውሃው አማካኝነት መስፋፋት እንዲችል በማለት ለዛም ነው የናይል ወንዝ ለግብጾች ዛሬም ድረስ አስፈላጊ የሆነው። ዘመናት ካለፈም በኋላ ለእስራኤል ህዝቦች አንድ ታላቅ መሪ ማለትም ነብዩ ሙሳ በአላህ ተመርጦ መጣ። ህዝቡን ከግብፅ መሪዎች ከፊርዐውን አርቆ መውሰድ ፈለገ። በሚያመልጡም ጊዜ ከባህር ዳርቻው ደረሱ። በዚህ ጊዜ የእስራኤል ህዝቦች ነቢዩ ዩሱፍ ወደ ፍልስጤም ወይም ወደ ከነአን ምድር ሲሄዱ ሬሳውን ከግብፅ ወደ ከንአን ወይም ወደ ፍልስጤም ይዘው እንዲሄዱ ቃል እንደገባላቸው ተናገሩ። እሬሳውን ይዘን መሄድ ይገባናል አሉ። ነገር ግን አንድ ችግር ገጠማቸው። ይኸውም ሬሳው የት እንደተቀበረ ማናቸውም አያውቁም ነበር። ምክንያቱም ረጅም ጊዜ በመሃል አልፎ ስለነበረ የተባረከው የነቢዩ ዩሱፍ መቃብር ያለበትን ቦታ ዘንግተውት ኖሯል። ምርመራ ሲያደርጉም የነብዩ ዩሱፍ መቃብር ያለበትን ቦታ የምታውቅ አንዲት ጠቢብ ሴት እንዳለች ደረሱበት። እርሷም ቦታውን ለማሳየት ለነቢዩ ሙሳ ቅድመ ሁኔታ አቀረበች። ይኸውም ቅድመ ሁኔታዋ መቃብሩ ያረፈበትን ቦታ የምገልጸው በጀነት ከነቢዩ ሙሳ ጋር መወዳጀትና መቃረብ ከቻለች ብቻ መሆኑን ተናገረች። ነቢዩ ሙሳም በዚህ ቅድመ ሁኔታ ተስማመ። ከዛም በዚች ሴት እርዳታ የነብዩ ዩሱፍ መቃብር ተገኘ። ነብዩ ሙሳም ወደ ፍልስጤም ይዞት መጣ። ነገር ግን የታሪክ ቅጆች የነብዩ ዩሱፍ ሬሳ ፍልስጤም ውስጥ የተቀበረበትን ትክክለኛ ቦታ መግለጽ አልቻለም። አሁን ስላለው ሁኔታ ስንነጋገር በፍልስጤም ውስጥ ናባሉስ በመባል የምትጠራ ከተማ አለች። ናብሉስን ለመቆጣጠር በፍልስጤማውያኖችና በአይሁዳውያኖች መሃል ለ50 ዓመታት ያህል የዘለቀ ግጭት ተነስቶ ነበረ። ከ20 ዓመታት በፊት ገደማ አይሁዶች ናብሉስን ተቆጣጠሩ። ናብሉስ ውስጥ ለተነሳው የተፋፋመ ግጭት ዋነኛው ምክንያት የነብዩ ዩሱፍ ቤተ መቃብር ነው ተብሎ በአይሁዳውያኖች የሚታመነው መቅደስ ነበር። ሙስሊሞች ሌላ ስሙ ዩሱፍ የተባለ የሙስሊም ጻድቅ ሰው ቤተ መቅደስ እንደሆነ ነው የሚያምኑት አይሁዶቹ አይሁዶቹ ከተማውን ሲቆጣጠሩ ቤተመቅደሱ መቅደሱ በአይሁዳውያኖቹ ይዞታ ስር ገባ። እናም ይህ ቤተ መቅደስ በእርግጥም የዩሱፍ ቤተ መቃብር መሆን አለመሆኑን ለማረጋገጥ ለመቆፈር ወሰኑ። ነው በሚቆፍሩም ጊዜ በጣም የሚያስደንቅና የሚያስፈራ ሁኔታ አጋጠማቸው። አይሁዶቹም በሁኔታው ግራ ስለተጋቡ ለመቀጠል ድፍረት አጡ። በሚቆፍሩ ጊዜ አስፈሪ እባቦች ከየቦታው ይወጡ ነበር። ምንም ያህል ቢሞክሩም አይሁዶቹ እባቦቹን መግደል አልቻሉም። በዚህም አይሁዶቹ ቁፋሮውን አቁመው ጉዳዩን እዚሁ ለመቅበር ወሰኑ። በቁፋሮም ጊዜ የገጠማቸውን ዝርዝር ነገር ይፋ ከማድረግ ተቆጠቡ። ምክንያቱም ውድቀታቸው በመላው ዓለም ለሚኖሩ አይሁዳውያኖች የመሳቂያ ርዕስ እንዳያደርጋቸው ስለሰጉ ነበረ። ነጥባቸውን ለማረጋገጥም የአፈር ባለሙያ ተጠቅመው ነበረ። ይህም ባለሙያ ቤተ መቃብሩ የሺህ ዓመት ዕድሜ እንደሌለው ቢበዛ ከ200 እስከ 250 ዓመት ዕድሜ ያህል ብቻ ያለው መሆኑን ተናገረ። ሙስሊሞቹም ይህን እንደ ማስረጃ በመውሰድ በእርግጥም መቃብሩ የነቢዩ ዩሱፍ መቃብር እንደሆነ አይሁዶቹም በርካታ ገንዘቦችን አውጥተው የአይሁድ ልጆችን ለማስተማርም በዛ ትምህርት ቤት ገንብተዋል። በነቢዩ ዩሱፍ መቃብር በረከት ሳቢያም ጦርነት እንድናሸንፍ ይረዳናል በሚል በቦታው ላይም ወታደራዊ ኬላዎችን ገንብተዋል። በአሁኑ ሰዓት ነቢዩ ሙሳ የነቢዩ ዩሱፍን የሪሳ ሳጥን ከግብጽ ይዞት ከመጣ በኋላ ፍልስጤም ውስጥ የት እንደቀበረው ማንም ሰው አያውቅም። አይሁዶች በእያንዳንዱ ጦርነት ስኬትን ይዞልን ይመጣል በሚል ተስፋ የነብዩ ዩሱፍን የተባረከ መቃብር እየፈለጉ ናቸው። ልክ በታቦተ ጽላቱ እንደሚያምኑት ሁሉ በዚህ የተባረከ መቃብርም ላይ ያላቸው እምነት ከፍተኛ ነው።